አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ አምስት በዚህ ችለት ቀናኢ ስምዖን ወይም ናትናኤል የተባለው ከአስራ ሁለቱ ሐዋርያት አንዱ የሆነው ሐዋርያ አረፈ። ይህም በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ከገሊላ ቃና አውራጃ ነው። ታዲያ ፊልጶስ ነቢያት ትንቢት የተናገሩለትን ሱባኤ የገቡለትን መሲሁን ኢየሱስ ክርስቶስን አየሁት ባለው ጊዜ በእውኑ ከናዝሬት ነቢይ ይወጣልን? በጎ ነገር ይወጣልን? ብሎ ተናገረ። ፊልጶስም ካላመንክ ናና ቀናኢ ስምዖን ናትናኤልም ሄደ። ኢየሱስ ክርስቶስም በተመለከተው ጊዜ እውነተኛ እስራኤላዊ፣ በልቡ ሽንገላ የሌለበት ብሎ መሰከረለት። እርሱም በምን አወቅ ካለው ጌታችን ኢየሱስ ክርስቶስም ገና ፊልጶስ ሳይጠራ በጸበለስር አውቀሃለሁ አለው። ያን ጊዜ የተሰወረውን የተደበቀውን የሚያቅ ፈጣሪ ዓለማት ማይምረህ ወአት እንደሆነ አውቆ በእውነት አንተ የእግዚአብሔር የባሕርይ ልጅ ኢየሱስ ክርስቶስ ነህ ብሎ መሰከረ። ከዛ ዕለት ጀምሮ ጀምሮም ጌታችን ኢየሱስ ክርስቶስን የሚያገለግለው ለጌታችን ለኢየሱስ ክርስቶስ የሚገዛለት ሆነ። በበዓለ አምሳ መንፈስ ቅዱስ ጴራቅሊጦስ በወረደ ጊዜ ይህ ሐዋርያ አብሮ ከሐዋርያት ጋር ተካፋይ ሆኗል። በሰባ ሁለት ቋንቋም የሚናገር ሆኗል። ኢየሱስ ክርስቶስን ወንጌልን ወደማያውቁ ወደ አሕዛብም በመሄድ ወንጌልን አስተምሯቸዋል። ታዲያ ብራንጠያ ወደምትባል ደሴትም በሄደ ጊዜ ወንጌልን በሚሰብክበት ጊዜ ብዙ መከራ አደረሱበት። ብዙ ስቃይን፣ ብዙ መከራን አሳልፎ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 ሰላም እብል ብእሴ ምሁረ ዘመጻፈ ኦሪት ህገ ወዘነቢያት መዝሙረ አመውእቱ ወሬዛ ታህተ ጸበለስ ዘገብረ ወልደ ማርያም አምላክ ሰበህውአቶ አይመረ። ለትእዛዘ ጽድቁ ወህጉ ናትናኤል ገረረ። ግንቦት አስራ አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ናትናኤል ሐዋርያ ቀናተኛ ስምዖን የተባለው ኦሪትንና ነቢያትን ጠንቅቆ የተማረ። ሁለተኛ ቅዱስ ሚናስ ባህታዊ። ሶስተኛ ቅዱስ ቀርጢኖስ ሰማዕት። አራተኛ አራት መቶ ቅዱሳን ሰማዕታት፣ ወርሃዊ በዓላት ቅዱስ ቂርቆስና እናቱ እየሉጣ ሌሎችም ቅዱሳን አሉ። የሰማዕታት የጻድቃን በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረትና ይቅርታ አይለየን። ወስባት ለእግዚአብሔር፣ ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።